ይሄን ስቶሪም ነግርህ ከአንድ ዓመት በፊት ነበር። ሊትራሊ እኔም እንዳንተ ነበርኩ። ጠዋት አፍጄ ነው የምነሳው፣ የጠዋት ተማሪ ሰውን በጣም አፍጄ ነው የምነሳው። እና አንዳንዴ ማዘው ከመጣ ምናምን እንትን ነው የምነሳውና አንድ ሰዓት ተኩል ምናምን ነበር የምነሳው። ከዛም በኋላ ያ ትምህርት ቤት ሰዓት እስኪደርስ ሁለት ሰዓት ነበር ቪዲዮ ያ ትምህርት ቤት ሰዓት እስኪደርስ ጀስት በቃ ትምህርት ቤት ሄዳለሁ፣ ምናምን ክላስም እንደዚሁ ከልጆች ጋር አላወራም። ይሄ ፊድ ነበረብኝ፣ በጣም ትልቅ ፊድ ነበረብኝ። በተለይ ከሴቶች ጋር የማውራት ፊድ ምናምን በጣም ነበረብኝ። እና የሆነች ልጅ ነው እንትን ብላት ልጅ ነበረች ም ነበር ይሄን ስቶሪ እና ያቺ ልጅ ምናምን ሚን ከእሷ ጋር ማውራት በጣም ፈራ ነበርና ወደ ሌላ ቶፒክ ሳልገባብህ እና ይሄ ትልቅ ፊር ነበረብኝ ትምህርት ቤት ውስጥ ጀስት ከልጆች ጋር ምናምን ብዙ አላወራም። አንድ ሁለት ጓደኞች አሉ እነሱም ጀስት እንደኔ ሆናቸው ምንም ሴቶች ጋር ማውራት ልምድ የሌላቸው ምናምን ጀስት ጃንክ የሆኑ ጓደኞች ነበሩኝና ከዛ ከክላስ መለስ አለሁ። ከክላስ መለስ አለው ስድስት ሰዓት ተኩል ምናምን ነው። ከክላስ መለስ አለሁ። ከዛም በኋላ ጀስት ማድረገው ነገር ስልኬን ይዛለሁ። ምግቤን በላና ስልኬን ይዛለሁ። ከዛም በኋላ ጀስት ጌቴ ጌም እጫወታለሁ ቲክቶክ ላይ ጀስት ሁለት ሰዓት፣ አራት ሰዓት፣ ሶስት ሰዓት ሙሉ እዛ ቲክቶክ ላይ ያጠፋለሁ። ጀስት አንድ ደህና ቪዲዮ ለማግኘት የበሰበሰ ሶስት ሰዓት ምናምን አሳልፋለሁ እዛ እና ከዛ ስጨረስ ምናምን 11 ሰዓት ሊሆናል ጀስት ቤተክርስቲያን ይሄዳለሁ ምን አንዳንዴ በቃ አስባለሁ ጀስት አልጋ ላይ ምናምተ እንጂ አስባለሁ፣ ምን እያረክ ነው? ጀስት የምትኖርለት ምን የሚያስጨንቀ ነገር የለ ቤተሰብ የለ፣ እንዲ አንተ ላይ ጫና ያለው ሰው የለ ሚስት የለ ልጅ የለ፣ ሰዋት ምን እያረክ ነው? ይህም ብዙ ጊዜ ለራሴ የምጠይቀው ጥያቄ ነበርና ይሄን ለማቆም በጣም ብዙ ጊዜ ሞክሬያለሁ። ከምታስበው በላይ ብዙ ሞቲቬሽናል ቪዲዮዎችን አይቻለሁ። ብዙ ነገሮችን በቃ ብዙ ነገሮችን ሰብስቤ ያለው ጌም ለማቆም ዘፈን ለማቆም፣ ብዙም ያልደረደርኳቸው በጣም ብዙ ነገሮችን ጽፌ ያለው፣ ግን እነዛ እንዳለ ጃንክ ናቸው። እነዛ እንዳለ ጀስት ምንም አይጠቅሙ። ማድረግ ያለብህ ነገር ስ አይምሮህን ማሰራት ነው፣ ማይንድ ሴትን ማሰራት ነው ያለብን፣ እና የቀን ውሎ ነው። በጣም ወሳኙ ነገር የቀን ውሎ ነው። እና በጣም ከሱ በላይ ደግሞ ትልቁ ነገር ያ ሊኖር የሚገባው ነገር ፐርፐዝ ሊኖር ይገባል። ፐርፐዝ ይኖራል ብዬ አስባለሁ። ጀስት እኔም ያኔ ፐርፐዝ ነበር ይዘ ሁሉም ሰው ፐርፐዝ አለው። አሸናፊም ተሸናፊም ፐርፐዝ አለው የሚል እንትን አለው የሆነ ኮት ሰምቼ ነበር፣ አቶሚካ ቤት መጽሐፉም ካነበብከው እና እዛ መጽሐፍ ላይ አሸናፊም ተሸናፊም እንትን አለው ምንድን ነው ፐርፐዝ አለው። አሸናፊም ማሸነፍ ይፈልጋል፣ ተሸናፊም ማሸነፍ ይፈልጋል። ብዙ ሰው አንተም ጀስት የማራቶን ሯጮችን አይተህ ታውቃለህ። የተሸነፉ ሰዎች ማራቶን ማሸነፍ ግባቸዋል ለምትለኝ አልችልም። እነሱም ግባቸው ነው እነዚህም ግባቸው ነው። ግን ያሸነፉት ሰዎች ፕሮግረሱ ላይ ነው። ይሄ የቀን ውሏቸው ቀን ላይ የሚያደርጉትን እያንዳንዷን ነገር አታክ ስለሚያደርጉ፣ እያንዳንዷን ነገር ስለሚቆጣጠሩ ማራቶን ያሸንፈዋል እንጂ፣ ሁሉም ሰው ፐርፐዝ አለው እና ፐርፐዝም ማታውቀው ከሆነ መጀመሪያ ማድረግ ያለብን ነገር ፐርፐዝን ፈልግ፣ አግኘው። እሱ ፐርፐዝ ልሰጣ አትችልም በዚህ ቪዲዮ ምን አጠገብ መልቼ ጀስ በተፈሚ የፐርፐዝ ልሰጣት ይችላል፣ እንጂ ፈጣሪ ጠይቅና ፐርፐዝን አግኝ። ዩ ኖ እና ጀስ ለመጀላ ለአንድ ሳምንት ምናምን ጀስ ፐርፐዝን ፈልግ ዩ ኖ፣ ታገኘዋለህ። ፐርፐዝን እና ለሱ ነው ያው የምትሰጥ ነገር ቢኖር ጀስ ዴይሊ ዊን ሊኖርህ ይገባል ነው ባጭሩ። በቀኑ ሲሆን የምታሸንፋት ነገር ሊኖርህ ይገባል። ዩ ኖ እንደውም በጣም ጓደኛዬ ነገረኝ በጣም የወደድኩት ስለዚህ እንትናልና ይህን ቪዲዮስ ስቀርጾ ዛሬ ነው የነገረኝ። ና ምን መሰለህ ወታደር ቤት ሄዱና ምናምን እዛው ወታደር ቤት አስራሁሰኑ ሰዓት አርፍ ላይ ከተገኘ እዛው በተኛበት አልጋ ላይ ውሃ ይደፋባል አለ ሶስት ጀርካና ሶስት ባልዲ ውሃ ይደፋባል ተባለ እና ሶስት ባልዲ ውሃ ይደፋባል ተባለ ሰሙና፣ አንዱ እዛው ተኝቶ ምን በቃ እንደ ቤቱ ለጥ ብሎ ተኝቶ ቀረ። እዛው ተኝቶ እንደቀረ መጡና ሶስት ባልዲ ውሃ ደፉበት።

ኮሜንት ላይ ጽፍልኛለህ ሞክረህ ማታ ከሆነም ጀስት አሁን ሞክረህ ታየዋለህ ማለት ነው። ባጭሩ ዛሬ ላይ ፈለግኩት፣ ብዙ ዛሬ ላይ ፈለግኩት፣ በቃ ዴይሊ ዊንህን ማስተካከል አለብህ ነው ባጭሩ። ገብተዋል። ዴይሊ ዊንህን ማስተካከል አለብህ፣ በቃ ዴይሊ ውሎህን ማስተካከል አለብህ። ምክንያቱም ያ ፐርፐዝህ ላይ ያ ማራቶን ሩጫ ቅድም ነገርኩህ፣ ያ ማራቶን ሩጫ ላይ የምታገኘው እዚህች ጋር የምታረጋት እያንዳንዷ እንትናት ጀስት ይሄን ማራቶን እንትን በጥሳ የምትሄደው ማለት ነው ዊን የምታረገው እዚህ ጋር ነው። ይሄ መጨረሻው እንትን ነው ግን ጀስት ቀን ሙሉህን ማታስተካከል ከሆነ በየቀኑ ያ ልምምድ ማታረግ ከሆነ በየቀኑ ልምምድ ስለ ጀስት ይሄ አሁን ወደ ማራቶን በሌላ ላይ አስፔክቶችን አዙረ ማየት ይችላለን። እና በየቀኑ ልምምድ ማታረግ ከሆነ በየቀኑ ጀስት ዳይት የማትከታተል ከሆነ ምናምን ግን ያ ፐርፐዘ አለ ማራቶን ሊስገባ መሸነፍ የማይቀር ይሄ ታወቀ ነገር ነው። በሁሉም ነገር ይሄ ይሰራል ማለት ነው አንባቢ መሆን ትፈልጋለ ቀን በቀን ማታነብ ከሆነ ይህ አንባቢ የሚሆን ፍላጎት ወይም ፐርፐዝ ምንም ሊያደርግልህ አይችልም። ፐርፐዝ የምታገኘው ባጭሩ አክሽን ላይ ነው። አንዳንድ የተመቱ ቀኖች ችግር የለውም። ትነሳለህ፣ አሁንም ትወድቃለህ፣ ትነሳለህ። ግን ምን እያደረገ ነው? ይሄ ነገር ጀስት ወደ ላይ ስፓይክ እያደረገ ነው። ይሄ ነው። አሁንም ቢሆን የጊዜው እንትን ይሄድ እንጂ አንተ አሁንም አደጋ አልቀረም ማለት ነው። ይህ በጣም ወደ ፕሎሰፈር ግን፣ ሪያሊቲው እንደዚህ ነው። ይሄ የምታየው አንድ ፐርሰንት መሻሻል ምናምን፣ እሱን አላምንም አሮ ነው። ቀጣዩ ቪዲዮ እስከ ነገር እራስህን ጥብቅ። የዚህ ቪዲዮ ሀሳብ ገብቶሃል ብዬ አስባለሁ፣ አውቃለሁ። ዙራ ጥምጥም እኔ ከተ ቪኒዮስ ከነገራ ይራስን ጠብቅ። ጀስት ዴሊ ዊን ይኖር ታስክ ይኖር። ጀስት ያን ታስክ አታክ አድርገው። ሀቢት ትራከር አዘጋጅና ጀስት ሀቢት ትራከር ከሞላኸው በቃ ጀስት ተቀላቅለኛል ማለት ነው።